ሰላም ለእናንተ ይሁን፣ ውድ ቤተሰባዎች፣ እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም ሰሞነኛው የቀይ ባህር ጉዳይ አሁንም ብዙ እያነጋገረ ይገኛል። የቀይ ባህር ጉዳይ ሕጋዊ ታሪካዊና፣ መልክዓ ምድራዊ ኢኮኖሚያዊ ጥያቄ ነው ብለን እናምናለን ሲሉ ያናግራሉ። ይህ ጥያቄ አንዳንዱ ነገ ካልተመለሰ ይላል፣ አንዳንዱ ነገን ሲመጣ ካልጀመርኩ ይላል። ሁለቱም አያስፈልግም የሚልም አልላለሁም ይህ ጉዳይ እስከምን ድረስ እየተነሳ ይገኛል። ከምትሰሟቸው ጉዳዮች መካከል አንዱ ነው። ከኢትዮጵያ ሃይማኖት ተቋማት ጉባኤ በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ካህናትና ምእመናን ላይ ግድያና ሰቆቃ መፈጸሙን የሰማው በታላቅ ድንጋጤ ነው ብሏል። በኦሮሚያ ክልል ሲ ዞን በጉና በመርቲ በሸርካና በሆለንቆ ቆቦ ወረዳዎች በጣም ብዙ ምእመናን ሞቷል ተብሏል። ይህ ጉዳይ ደግሞ ብዙዎችን እያነቃነቀ ይገኛል። ከምትሰሟቸው ጉዳዮች መካከል አንዱና ዋነኛው ነው። በሌላ በኩል የኤርትራ መንግስት ኢሳያስ አፈ ወርቄ ወደ ግብጽ ማ ቅናት በብዙ መንገድ የተረጎመ ይገኛል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በግብፁ ፕሬዚዳንት አብዱልፈታህ አልሲሲ ግብዣ ለአምስት ቀን ግብዣ ካይሮ ናቸው የተባለ ይገኛል። አይዟችሁ እኔ ያለሁላችሁ በያ ግብፅም ብዙ እያነጋገረች ትገኛለች። ከምትሰሟቸው ጉዳዮች መካከል አንዱ ነው። በሌላ በኩል የጀኔራል ባጫ አደባ ላይ ንግግር እንመለከታለን። አሰብ በሴራ የተወሰደ ኢትዮጵያ ቅርስ ነው። ነገር ግን ከአሰብም ከኤርትራም በላይ የአማራ ክልሉ ጦርነት ስጋት ነው፣ የነሱ ስጋት ነው የሚከብደው፣ እነሱ ማቀው ነው የሚከብደው እያለ ስለ ፋኑ የሚተናገረው ንግግር አለ። ከምትሰማቸው ጉዳዮች መካከል አንዱ ነው። ወዲህ ደግሞ ወልቃይትን የሚመለከት ጉዳይ ይዘናል። ሕወሓት በቀጣይ ሳምንታት በወልቃይት በኩሉ ጊያልከፍት እንደሚችል ተሰምቷል። ይህን ተከትሎም የወልቃይት ከፍተኛ አመራሮችና የመከላከያ አባላት በተጠንቀቅ ይቆሙ ታዟል ተብሏል። በቀጠናው ምን እየተካሄደ ነው ትሰሙታላችሁ። የመርካቶ የተዘብት ጉዳይም ብዙ ያስባላ ይገኛል። መርካቶ ግብይት ሁሉ የድራግ መስሯል የተባለ ይገኛል። ምንድን የተከሰተው ትሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን ጄኔራል ባጫ ደበላ ስለ አሰብና ስለ ፋኖ የተናገረው ነገር ብዙ ያስባለ ይገኛል። በኬንያ የኢትዮጵያ አምባሳደርና ከፍተኛ የጦር መኮን የሆኑት ጀኔራል ባጫ ደበላይ በትግረኛ ቋንቋ ባሰፈሩ ጽሁፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ኢሳያስ አፈወርቂ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ይሱ የምንጋረው አሰብን ነው ማለታቸውን አስታውሰዋል። ጀኔራሉ አክለውም ፕሬዚዳንት ኢሳያስም ይህንን ሀሳብ እጃቸውን በግንባራቸው ላይ በማድረግ በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደሚስማሙ ገልጸው ነበር ብሏል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባል ላይ የተደረሰበት እንደሆነ ጀኔራሉ ተናግረዋል። በመጨረሻ ማሰብ ከአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉም ጽሁፋቸውን ደምድሟል። በአውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስነ ሲፈረም በሁለቱ ሀገራት ከፍተኛውን የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ጥሎበት ነበር። በወቅቱም ሁለቱ መሪዎች በተለያዩ መድረኮች ላይ አብሮ የታዩ ሲሆን የሚሊኒየም አዳራሽ ዝግጅትም የዚሁ አካል ነበርም። በወቅቱ በነበረው ይፋዊ መድረኮች ላይም ሁለቱም መሪዎች ስለ ሰላም፣ ስለ ፍቅርና ስለ ኢኮኖሚያዊ ትብብር በስፋት ተናግረዋል። ይሁንና ጀነራል ባጫም የጠቀሱት እኔና ይሱ የምንጋሩ ሀሳብን ነው የሚለው የጠቅላይ ሚኒስትሩ ንግግርም ሆነ የፕሬዚዳንት ኢሳያስ ይሁንታ በይፋ በተላለፈ የሚዲያ ዘገባዎች ወጥቶ ተመዝግቦም አይገኝም። ይህ ምናልባት በዝግ ወይም መደበኛ ባልሆነው የተባለ ሊሆን እንደሚችል ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ አይደለም። የኤርትራ መንግስት ያሰብን ጨምሮ ሁሉም የወደብ ከተሞችን የግዛቷ የማይገሰስ አካል በሆናቸውና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ይገለጻል። የጀኔራል ባጫ ንግግር ተከትሎም ከኤርትራ በኩል የሰጠ ይፋዊ መግለጫ ምንም የለም። ታዲያ ጀኔራል ባጫ ደበላይ አሁን ላይ ከምንም በላይ ግን አሁንም ችግራችን በሰሜኑ ያለውን የአማራን ፋኖ ውጤት ማስታገስ ነው። ይህ ካልሆነ ገን ያሰጋል ብለዋል። በሌላ በኩል የህወሀት የወልቃይትን ጉዳይ እንመለከታለን በቀጣይ ሳምንታት በወልቃይት በኩል ውጊያ ልከፍት እንደሚችል ሰምቷል። አንድ የወልቃይት ከፍተኛ አመራር የህወሀት የጦር እቅድን በተመለከተ መረጃን አስራጭተዋል። በእቅዱ መሰረት ከሻዕቢያ ጋር በመናበብ በህዳር ወደ ውጊያ ለመክፈት አቅዷል ተብሏለም። ዘ ኢኮኖሚስት መጽሔት ከሳምንት በፊት በወልቃይት አዲስ ውጊያ ሊቀሰቀስ ይችላል ሲዘግበው ነበር። ውጊያው በሁመራ ሊፈነዳ መቃረቡ የሚጠቁሙም ወታደራዊ መረጃዎችም ይወጡ ነበር። አንድ የወልቃይት ከፍተኛ አመራር የሆኑት ህወሀት በህዳር ጦርን ለመክፈት ዝግጅቱን ጨርሰዋል ሲል በማህበራዊ ገጻቸው ላይ ጽፈዋል። የወልቃይት ጠገዴ ዞን የሚሊሻ ጽህፈት ቤት ኃላፊ የሆኑት አቶ ክብረአብ በማህበራዊ ገጻቸው ባሰራጩት አጭር መረጃም በቀጣይ ሳምንታት በጦርን ለመክፈት ዝግጅት እንዳለ መረጃ ደርሶናል ብለዋል። የሚሊሻ ጽህፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ወር ወልቃይት ጠገዴን በኃይል ለመሮር ተዘጋጅቷል። የነጌታቸው ረዳ ተፈናቃይ በተመለከተም አጀንዳተን አሁን በአንድነ መቆም መዘጋጀት አለብን። ለገጋግም ጦርነት የሚወርቅ ትውልድ የለምም። እኛ የአባቶቻችን ልጆች መሆን አለብን ሲልም ተናግሯል በሌላ በኩል የጀመርነው ትግል ዳር ማድረስ አለብን ሲልም ህዝቡን በንቃትና በትነገ እንዲቆም አዘዋለም በወልቃይት ጥቃት የተባለው ኃይል አርሚ ሰባ ነው በኮሎኔል ሙዛይን የሚመራው ይህ አርሚ ባለፈው ሳምንት የኮማንዶ ኃይል በሽሬና ማስመረቁን በዘገባው መጠቀሱ የሚታወስ ነው በሌላ መረጃ የሰሞነኛው የግብፅና የኤርትራ ጉዳይ እንመለከታለን። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ግብዣ ለአምስት ቀን ግብፅ ካይሮ ይገኛሉ። ሁለቱ ፕሬዚዳንቶቹ ባደረጉበት ወቅትም የግብፁ መሪ ሉዓላዊነታችሁና ለግዛታችሁ አንድነታችሁ ድጋፍ ለማድረግ ቁርጠኛ ነን ሲል ኢሳያስ ተናግሯቸዋል። ከዚህ ቀደም ጎረቤት ሀገር ሶማሊያም ከኢትዮጵያ ጋር አለመግባባት በተፈጠረበት ወቅትም እኚሁ የግብፅ ፕሬዚዳንት አይዟችሁ፣ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት ለእኛ እናደርጋለን በማንኛውም መንገድ ሲሉ ነበር የከረሙትም። አሁን ታዲያ አይዟችሁ እኔ ያለሁላችሁ ባያ ግብጽ ኢሳያስንም ወደ ድራሶ ጠርታለች። አሁን ላይ የኢትዮጵያን የኤርትራ ጉዳይ ወደ ለይለት ኃይል እያመራ ይገኛል። ሁለቱም ጽንፍ ይዘው ቡድኖችን አጋሮችን እየፈለጉ እንደሚገኙም መረጃዎች አሁንም እየጠቆሙ ይገኛሉ። በሌላ መረጃ ሰሞነኛውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካ እንዲሁም በሁለንቆ የደረሰባትን የምዕመናን ካህናት ጭፍጨፋን በተመለከተ ብዙዎችን እያነጋገረ የሚገኙ መግለጫ እንመለከታለን ከኢትዮጵያ የሃይማኖት ተቋማት ጉባኤ በአንጋፋው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ካህናት ላይ ምእመናን ላይ ግድያና ስቃይ መፈጸሙን የሰማ ነው በታላቅ ድንጋጤ ነው ብሏል። መሰል ተግባራት በተለያዩ ወቅቱ ሲፈጸሙ እንደነበር አስታውሷልም። ጉባኤው የቤተ ክርስቲያኗ የዛሬውን የያዘ መግለጫ ተመልክቻለሁ ብሎም ነበርም። በኦሮሚያ ክልል በአርሲ ዞን በጉና በመርቲ፣ በሸርካ፣ በሁለንቆ ዋቢ ወረዳዎችም በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮችና አካናት ላይ የደረሰ ያለው እንግድያና ስቃይ ከዕለት እለት እየጨመረ መምጣቱን ትረትናል ሲልም አመልክቷል። ይህ እንግድያና እንግልት የፈጸሙት አካላት ማነታቸው ባልታወቁ ታጣቂዎች እንደሆነ መረዳት እንደቻለም ተናግሯል። ጉባኤው በተፈጸመው አሰቃቂ ግድያ የተሰማው ጥልቅ ሐዘኑን ለቤተ ክርስቲያናቱ አባቶችና መሪዎች በተለይም ለተጎጂ ቤተሰቦች ገልጿል። መንግስትም የዜጎችን በሰላም ወጥቶ መግባት ነፃነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑም፣ ችግሩ ከዚህ በላይ የተባበሰው የተጨማሪ ያዘና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ማህበር ስራ እንዲሰራ ጉባኤው በአጽንኦት አሳስቧል። ሁሉም የሃይማኖት ተቋማትና ህብረተሰብ ይህንን እጅግ የከፋ ጭካኔ ተግባር በአንድ ድምፅ በግልጽ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩሉ ሚና እንዲወጣ አድራብሏል። በተያያዘ መረጃም የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስልም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመኖቹ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመው ግድያን ኢሰብአዊ ድርጊት ሲል አውግዟል። በሌላ በኩል የቀይ ባህር ጉዳይ እንመልከትም። ቀይ ባህር ይላሉ ጠቅላይ ሚኒስትሩም። የቀይ ባህር ጉዳይ ህጋዊ፣ ታሪካዊ መልካም ምድራዊና ኢኮኖሚያዊ ጥያቄ ነው ብለን እናምናለን ብሎሃል። ይህ ጥያቄ አንዳንዱ ነገር ካልተመለሰ ይላል፣ አንዳንዱ ነገ ነ ሲመጣ ካልጀመርኩት ይላል። ሁለቱም አያስፈልግም። ቀይ ባህርን ኢትዮጵያ ለማምጣት ሰላሳ ዓመትና ከዚያ በላይ ስር ትግል ነበር። በሰላሳ ዓመት ትግሎች ደግሞ በብዙዎች ርብርብ ነው ኢትዮጵያ ቀይ ባህርን ያጣችው፣ ብሏል። በተረጋጋ መንገድ፣ በሰከነ መንገድ፣ በውይይት ሚት አስፈላጊ ነው። የፈለገ ብንወያይ ግን ለማጣት የፈጀብንን ሰላሳ ዓመት ለማግኘት ይፈጅብናል ብለን ያላስብም ነበር። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል ብሏል። የኢትዮጵያ ህዝብ እንዲያው የሚፈል የሚፈልገው ነገር አንዳንዱን ዛሬ ብቻ ስለሚያስብ ድሮውን ልስጥ ይላል። በመጀመሪያው ኢትዮጵያ የቀይ ባህርን ያሳጠት ውሳኔ ማን ወሰነው? ካቢኔ ይሆናል ብለን ዶክመንት አገላበጠን የለም። አይ ምክር ቤቱና ስንል ደግሞ ምክር ቤት አልነበረም። ሌላው ደግሞ የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን ይባላል ያም የለም ብሎአለም። ስለዚህ ቀይ ባህር እናስመልሳለን ሲሉም ትናግሯለም። ያ እንዲሆን ደግሞ አንድነታችን ያስፈልግናል። አንድ እንሆን ሲሉም ትናግሯለም። በመጨረሻም የመርካቶን ትዝብት ስንመልከትም፣ መርካቶ ግብይቱ ሁሉ የድራግ መስሏል እየተባለ ይገኛለም። ሰኞ እለት አለ አንድ ታዛቢ ልገዛ የሄድኩትን ጨርቅና ክር ነው። እንግልቱና ምሬቱ ግን ከእቃው ጋር አልተመጣጠነም። ገዥ በሚያያቸውና ሻጭ መንጥሮ በሚለያቸው የመንግስት ደንቦች መካከል ከገዢው እውቅና ውጭ ባለው ፍጥጫ ሳቢያ መርካቶ የገቢያ ለዘውን አቷል ብሏልም። ልብብቆቹ ገዢውን ያማራል፣ ያደክማል፣ ያሰለቻል። ገዢው ሀገራማን ብሎ ሲገዛ ሲሄድ በከፍተኛ ስጋት እንስር በወደቁት ነጋዴዎች ግራ ይጋባል። ከፍሎ ለሚገዛው እቃ ይሳቀቃል። ሌላ ቦታ የገበዩት እቃ አንጠልጥሎ ወደ ሌላ ተጨማሪ የገብይት ማምራት ደግሞ ጭራሽ ፈተናውን ያከብቷል። እቃ ይዛችሁ የሻሽ ሱቅ ቅር እንድትቆሙ አይፈለግም። ቆማችሁ ስትገበያዩ ቆይታችሁ ተቆጣጣሪ አካል ካየ ሌላ ቦታ ለተገዛ ሁሉ ተጠያቂ ይሆናል። ከባድ ስጋት ውስጥ ነጋዴዎች ወድቋል ተብሏል። በዚህ ምክንያት እቃ ያልተንጠለጠለ ገዢ የሚፈልገው እቃ የለ ያለም እያየው ጨመረም የለም ይባላል። እቃ አስጠግቼ ግዢ ልፈጽም ብላችሁ ትብብር ብጠይቁ እሱ ድሮ ቀረ ሆኗል ምላሹ መሆኑ በደረሰኝ የማይሸጡት ናቸው የሚፈሩት እንዳይባል፣ ደግሞ ደረሰኝ ቆርጦ የሚሸጥላችሁም እኩል ስጋት ውስጥ ነው። ሱቁ መስኮቱ ላይ በፍጥነት እንዳትሄዱለት ይቅኖጥጣል። ለመከራከር እድል የለም ትረጋግቱ ቃለ ማረጋገጥም እድል የለም። መርካቶ አሁን ደብሯ ታልፏል። የነጋዴዎች ፊት ያስጨንቃል። ለተገዟቸው ቁማችሁ ዙሪያውን በየሰኮንዱ የማማትሩ አይናችሁ ገዢዎችን ይረብሻሉ። የምትገዙትን ድራግ እንደ እኔ ጤነኛ ቃይ እንዲስካ ይመስላችሁ ግራ ትጋባላችሁ። መርካቶ ላይ ደንበኛ ንጉስ ነው። አፈር ደም እየበላ ይገኛል ብለዋል። የመርካቶ ጉዳይ እልባ ሊሰጠ ይገባል እየተባለም ይገኛል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።